ሰላም ሰላም የዜብራ ቲዩብ ፋሚሊዎች እንደምን አላችሁ። ለዕለተ ማክሰኞ የተመራረጡ የሀገር ውስጥ እንዲሁም ደግሞ የባህር ማዶ አጫጭር ስፖርታዊ መረጃዎችን ለእናንተ ለውድ ለቤተሰቦች ይዘንላችሁ መተናል። ለቻናሉ አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ሼር፣ እንዲሁም ላይክ እያደረጋችሁ እንድታበረታቱን የዘውትር መልእክታችን ነው። ሀሳብ አስተያየትም ካላችሁ ኮሜንት ሴክሽናችን ላይ የገባችሁ ሀሳብ አስተያየቶቻችሁን እንድታስቀምጡ እንነግራችኋለን ማለት ነው። ለዕለተ ማክሰኞ ረፋድ የተመራረጡ ከሀገር ውስጥ እስከ ባህር ማዶ አጫጭር መረጃዎች አሉ። የሰላሳኛ ሳምንት ኢትዮጵያ ፕሪሜር ሊግ መርሃግብሮች ትናንትና የተደረጉ ሁለት መርሃ ግብሮች ተጠናቋል። ከባህር ማዶም ደግሞ ትላንትን የተደረገ የእንግሊዝ ፕሪሚየር ሊግ የ37ተኛ ሳምንት መርሃ ግብር አለ። ሊቨርፑል ተሸንፏል። ዛሬም የሚደረጉ ተጠባቂ ጨዋታዎች አሉ። ማንቸስተር ሲቲ ከበርን ማውዝ እንዲሁም ደግሞ ክርስቲያል ፓላስ ከወልቨርሃምተን የሚገናኙበት ጨዋታ ይጠበቃል። ሁለቱ ክለቦች በተለይ ክርስቲያል ፓላስ እና ማንቸስተር ሲቲ ባሳለፍ ነው ሳምንት መጨረሻ ላይ በኤፍኤ ካፕ የፍጻሜ ጨዋታ ስለተገናኙ የፕሪሚየር ሊጉ የ37ተኛ ሳምንት መርሃ ግብር አምልጧቸው ነበር። ዛሬ ተስተካካይ ጨዋታቸውን ያደርጋሉ። እነሱ የተመለከቱ መረጃዎች ይኖራል። እንግዲህ ደግሞ በተጫዋቾች የዝውውር መስኮትም እንግዲህ ሊቨርፑል የቀኝ ተከላካይ ስፍራ እንግዲህ ተመልፎ ልባኩን ፍሪምፖን ግን አስፈርሟል ማለት ይቻላል፣ ተጠናቋል። እሱን የተመለከተ መረጃ የሚሆና ትሬንት አሌክሳንደር አብሎንድም ወደ ሪያል ማድሪድ ያቀናበትን የሚያቀናበትን ሁኔታዎች እንመለከታለን። ከኛ ጋር ሆናችሁ ከልብ እናመሰግናለን። ቀዳሚ ወዳደረግነው የሀገር ውስጥ መረጃዎች እናልፋለን። የሰላሳኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንግዲህ ትናንትና በተከናወኑ ፍጻሜያቸውን አግኝተዋል ማለት ነው። የሐዋሳ ቆይታቸው የመጨረሻ ጨዋታ ነበር። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ከዚህ በኋላ እንግዲህ ከ31ኛ ሳምንት እስከ 36ኛ ሳምንት መርሃ ግብር ወደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አቅንተው እዛ ላይ ነው መደረግ የሚጀምሩት ማለት ነው። ትናንትና የመጨረሻ ጨዋታዎች መካከል የነበረው ቀን ዘጠኝ ሰዓት ላይ ተጠባቂ የነበረ ጨዋታ ነበር። መቻል ከባህር ዳር ከነማ የተገናኙበት ጨዋታ ነበር። ይህም ጨዋታ ያለምንም ግብ ዜሮ ለዜሮ በሆነው ውጤት ነው የተጠናቀቀው። ይህ ጨዋታ ከመቻል ይልቅ ለባህር ዳር ከነማ እጅግ በጣም ወሳኝ ጨዋታ ነበር ማለት ነው። ከመሪዎቹ ጋር ላለመራቅ ያለውን የንጥሩነት ለማጠብ እጅግ በጣም አጓጊ ጨዋታ ነበር። ከጨዋት በፊት በመሪውና በባህር ዳር ከነማ መካከል ያለው የአስር 13 ነጥብ ልዩነት ነበር ያንን የ13 ነጥብ ልዩነት ለማጥበብ ግዴታ ባህር ዳር ከነማ ይህንን ጨዋታ ማሸነፍ ይገባው ነበር በተለይ ሁለተኛ ደረጃ ላይም የሚገኘው ኢትዮጵያ ቡና ጨዋታውን ማሸነፉን ተከትሎ ባህር ዳር ከነማ ከመሪዎቹ ተርታ ከኢትዮጵያ መድን እንዲሁም ከኢትዮጵያ ቡና እየራቀበት የመጣበት ሁኔታ ነበር ከእነዚህ ክለቦች ለመቅረብ ይህንን ጨዋታ ግዴታ ወሳኝ ያደርግበት ነበር መቻልም በአንጻሩ በ41 ነጥቦች አምስተኛ ደረጃ ላይ መቀመጥ የቻለ ክለብ ነበር ሲዳማ ቡና ማሸነፉን ተከትሎ እንግዲህ የአራተኝነት ደረጃን ተነጥቋል መ አልቻለም ያንን ጨዋታ አሸንፎ ወደ አራተኝነት ደረጃ ለመምጣት የተደረገ ጨዋታ ነበረ። ነገር ግን መርሃ ግብሩ ያለምንም ግብ ዜሮ ለዜሮ በሆኑ ውጤት ነው የተጠናቀቀ። ሁለቱም ክለቦች የተሻለ የግብ የግብ ሙከራዎችን ማድረግ ችለው ነበር። ነገር ግን ምንም አይነት ኳስን ከመረብ ጋር ሳያገናኙ ጨዋታው ዜሮ ለዜሮ ተጠናቋል። አሁን ላይ ባህር ዳር ከነማ ነጥብ 48 በማድረስ እዛው ሶስተኛ ደረጃ ላይ እንዲቀመጡናል። መቻል በአንጻሩ ከነበረበት በ41 ነጥብ እዛው ወደ 42 ነጥብ ከፍ ብሎ አምስተኛ ደረጃ ላይ እዛው እንዲቀመጥ አስችሎታል፣ ማለት ነው። ሌላኛው ተጠባቂ የነበረው የምሽት 12 ሰዓት ላይ የተደረገ ጨዋታ ነው። ይህ ጨዋታ ከምንጊዜውም በላይ አስፈላጊ የነበረው ለስሁል ሽረ ነው። በዚህ በስሁል ሽረ በሰላሳኛ ሳምንት ኢትዮጵያ ፕሪሚየር ሊግ ሀድያ ሆሰናን በገጠመበት ጨዋታ ላይ ጨዋታውን ማሸነፍ የሚችል ቢሆን ኖሮ ከወራጅ ቀጠና ስጋት ለጊዜውም ቢሆን ለመራቅ ነጥቡን ማሻሻል የሚችልበት ሁኔታዎች ይፈጠሩለት ነበር ነገር ግን ትላንትናም ስሁል ሽረ ከሀዲያ ሆሳና ጋር የተገናኙበትን ጨዋታ አንድ ለአንድ በሆነ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። ለሀዲያ ሆሳና በ15ኛው ደቂቃ ላይ ተመስገን ብርሃኑ ነው ማስቆጠር የቻለው። ለስሁል ሽረ ደግሞ የሀዲያ ሆሳናው ተጫዋች ቃላብ ውብሸት እንግዲህ በራሱ መረብ ላይ በ63ኛው ደቂቃ ላይ ግብ አስቆጥሮ ሁለቱ ክለቦች ከዚህ ጨዋታ አንዳንድ ነጥብ ተጋርተው ወጥተዋል ማለት ነው። በዚህ መሰረት ስውል ሽረ በ22 ነጥብ በነበረበት 17ኛ ደረጃ ላይ እንዲቀመጥ ሆኗል ማለት ነው። ሀዲያ ሆሳና በ42 ነጥብ ስድስተኛ ደረጃ ላይ ተቀምጧል ማለት ነው። በተለይ ስውል ሽረ እነዚህን ጨዋታዎች ከዚህ በኋላ የሚደረጉ ቀሪ የፕሪሚየር ሊጉ ጨዋታዎችን የማሸነፍ ግዴታ ውስጥ ገብቷል። ማሸነፍ የሚችል ከሆነ ለመትረፍ ያለው አማራጭ ቀሪ ጨዋቶችን ማሸነፍ ነው። እንደ እንደምናስታውሰው በ1 በሰላሳኛ ሳምንት የፕሪሚየር ሊግ ጨዋታ በ1418 ደረጃ ላይ ያለው ውልዋራ አዲግራት ዩኒቨርሲቲ ወደ ከፍተኛ ሊግ መውረዱንም ያረጋገጠበት ሆኖ ተመልክተናል ማለት ነው። የሚባሉ የደረጃ ለውጦች የተመለከትንበት የሐዋሳ ቆይታ ነበር። በዚህ በሐዋሳ ቆይታ ላይ ጠንካራ የሚባሉ ክለቦችን ተመልክተናል ማለት ነው። በተለይ በሐዋሳ የነበረውን ሐዋሳ ከነማ ራሱ ከወራጅ ቀጠና የወጣባቸውን በርካታ ጨዋታዎችን ያሸነፈበትን ተመልክተናል። ኢትዮጵያ መድንም መሪነቱን ያስጠበቀበትን ኢትዮጵያ ቡናዎችም ተከታታይ ጨዋታዎችን ማሸነፍ የቻሉበትን ሁኔታዎች ተመልክተናል። መቻልም መጀመሪያ የነበሩ ጨዋታዎች ላይ ጥሩ የሚባል መሻሻሎችን አስመልክቶን ነበር። ከዛ በኋላ ደግሞ በተከታይ ነጥቦችን የጣለበት አርባ ምንጭ ከንማም ተዳክሞ የተመለከትንበት ነበረ የሐዋሳ ቆይታ። ከዚህ በኋላ ክለቦች እንግዲህ ከ31ኛ ሳምንት እስከ 36ኛ ሳምንት የመጨረሻ ሳምንት ጨዋታዎቻቸውን በአዳማ ነው ማድረግ የሚችሉት ማለት ነው። በአዳማ በሚኖረው ጨዋታ ምናልባት የዲኤስቲቪ ሱፐር ስፖርት የእነዚህን ጨዋቶች የማስተላለፍ እድል ሊኖር ይችላል ተብሎም ይገመታል ማለት ነው አብረን የ የምንመለከት ይሆናል የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት በኋላ የነበሩትን የደረጃ ሰንጠረዥ ስንመለከት ኢትዮጵያ መድን በ60 ነጥብ ሊጉን እየመራ ይገኛል። ኢትዮጵያ ቡና በ9 ነጥብ አንሶ በ51 ነጥብ ሁለተኛ፣ ባህርዳር በ48 ሲዳማ ቡና በ43 መቻልና ሀዲያ ውሳና በገፉቻ ተበላልጦ በ42 ነጥብ ወላይታ ዲቻ በ41 ቅዱስ ጊዮርጊስ በ40 ከሶስተኛ እስከ ስምንተኛ ደረጃ ላይ መቀመጥ ይችላል። ወራጅ ቀጠና ላይ ያሉትን ክለቦች ስንመለከት ከ12ተኛ እስከ 17ተኛ ደረጃ ድረስ ያሉ ክለቦች የወራጅ ቀጠና ስጋት ውስጥ ይገኛሉ። ደግሞ የወልዋሎ አድግራት ዩኒቨርሲቲ ከትላንትና በስቲያ ነጥብ በመጋራቱ ወደ ከፍተኛ ሊግ የወረደ ክለብ መሆኑን አስቀድሞ አረጋግጧል ማለት ነው። ነገር ግን 12ኛ ደረጃ ላይ የሚገኙ አርባ ምንጭ ከነማ 35 ነጥቦች ያሉት፣ 17ኛ ደረጃ ያለው ሱል ሽራ 22 ነጥቦች ነው ያሉት ማለት ነው። ስለዚህ በነዚህ በሁለቱ ክለቦች መካከል ያለው የነጥብ ልዩነት 13 ነጥብ ነው። ቀሪ ደግሞ የኢትዮጵያ ፕሪሚየር ሊግ ስድስት መርሃ ግብሮች አሉ። በነዚህ ስድስት መርሃ ግብሮች የሚደረጉት በጣም ብዙ ነጥቦች አሉ ማለት ነው። ስለዚህ አዳዲስ ወራጆችን ልናገኝባቸው የምንችልባቸው ይችላሉ እጅግ በጣም አጓጊ ናቸው። ከአስራ ሁለተኛ ከአርባ ምንጭ፣ ድሬዳዋ፣ ኢትዮጵያ ኤሌክትሪክ፣ መቀሌ ሰባ እንደርታ፣ አዳማ፣ ስሁል ሽረ የወራጅ ቀጠና ስር የሚገኙ ክለቦች ናቸው። በቀጣይ በሰላሳ አንደኛ ሳምንት ጀምሮ የሚደረጉ ጨዋታዎችን ማሸነፍ የሚችሉ ክለቦች ከሆኑ ከወራጅ ቀጠና ስጋት የሚተርፉባቸው እድሎች ይኖራሉ ማለት ነው። ሰላሳኛ ሳምንት በኋላ እንግዲህ የኢትዮጵያ ፕሪሚየር ሊግ ከፍተኛ ገባ ግብነቱን አሊ ሱሌማን በ13 ግቦች እየመራ ይገኛል። አህመድ ሁሴን፣ ሽመልስ በቀለና ጌታነ ከበደ ነከበደ በ11 ግቦች ይከተላሉ። ከ11ኛ ሳምንት ጀምሮ የሚደረጉት የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች እንግዲህ ከግንቦት 15 ማለትም ከአርብ ጀምሮ መደረግ ይጀምራሉ። አርብ በሚደረጉ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ መርሃ ግብሮች ይኖራሉ። ስለሱም በተመለከተ በቀጣይ በሚኖረን መረጃዎች ይዘናችሁ ምን ቀርብ ይሆናል። ቀጣይ ወደ ባህርማዶ መረጃዎች ተሸጋግ